አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። ላለው በአክቡረት። እንግዲህ ዛሬ በአብዲና በሀዋ ወይም በሱመያን በሰይድ መጥቻለሁ፣ ካች ብያለሁ ማለት ነው በቅድሚያ ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰቡኑ አዲስ የሆናችሁም አበረታቱኝ። ኮሜንት አስቀምጡልኝ በኮሜንት ማደሳለሁ ወደ ቤታችሁ ማለት ነው። እንግዲህ ያው ሰሞኑን ጠፍቻለሁ። የጠፋሁበት ምክንያት እንግዲህ ትንሽ ችግር አጋጥሞኝ ነበረ። ያው አልሐምዱሊላ ግን አልመታኝም፣ ምንም ያደረገኝ ነገር የለም ግን ድንጋጤው ያው አንድ ሰው አስፋልት ውስጥ ገብቶ ተወዲያም ተወዲህም መኪናንት ሲለው በጣም ከባድ ነው። ትልቅ አስፋልት ውስጥ መግባት በጣም ከባድ ነው ማለት ነውና፣ ለማንኛውም በስደት ላይ የምትገኙ ውቶቼ እቃ አውርዱ ወይም ደግሞ ትልቅ አስፋልት ላይ እዛ ላይ አቁመው ሻሬ ተዘግቶላቸው ለነሱ ያን ሻሪ ውስጥ የሚያልፍ ድረስ እዛ ውስጥ አስገቡልን ብሏችሁ እንዳታስገቡ ማለት ነው። እኔ በዛ ጎዳና ገብቼ ነው በስደት ልቀር የነበረው ማለት ነው። ግን አልሐምዱሊላ የልዤ እድል ስለረዳኝ ወይም ረብል ዓለሚን እሱ ያለቀ ጌታ እዚህ ቦታ አትቅሪ ስላለቃኝ እኔም ገና ስለሆነች አልሐምዱሊላ ረብል ዓለም ተረፍ ያለሁ ማለት ነው። እንግዲህ አልሐምዱሊላ፣ ያው እንግዲህ ዛሬ ተንቀሳቅሻለሁ ማለት ነው። ለማንኛውም እንግዲህ ዛሬ በአብዲ የመጣሁበት ምክንያት ምን ይመስላችኋል? አጋጣሚ ነው የሀዊን እንትን የተመለከትኩት። ብዙም ዩቱብ ላይ የገባሀብም አይደለም ስልኬንም እያነሳውት አይደለም ማነ ምክንያቱም ያው ሁላችሁም ታውቃላችሁ ማለት ነው። እና በምን ምክንያት ይመስላችኋል አብዲ ምን እያለ ነበር? የነበረው ሴት ልጅ ላይ ይሄን ማውራት ወይም ደግሞ ሴት ልጅ ላይ ይሄን ነገር መስራት አግባብ አይደለም ማለት ነው። አብዲ ተብዬው እንግዲህ ይቅርታ ኦሊምፒያን ስለሚላይ ነው። አብዲ ተብዬው ምን ለማለት አስበህ ነው? አንተ ማን ስለሆንክ ነው ሀዋን የምትደፍረው? መጀመሪያ እስቲ በየቦታው ያንጠባጠባችሁት እንዲህ ቃላ በየቦታው እየሄዳችሁ ሰው ሚስት ላይ ትዳር አላት የላትም እያላችሁ ሀራም በምትሰሩት? ሀላል መስሏችሁ ሀራም እየሰራችሁ እያንጠባጠባችሁ ያላችሁትን እስኪ መጀመሪያ ሰብስቡ። እናንተው ደበቃችሁ እናንተው፣ ሰላም ደበቀቻት እንደዛ ያረገቻት እያላችሁ ከምትሉ ይልቅ እናንተ መጀመሪያ የደበቃችሁትን ድቃላችሁ መጀመሪያ አውጡት ማለት ነው። ሁለተኛ ድቃላ ከእንትን ተማለት እና፣ አንተ ማን ስለሆንክ አንተ ሀዋን እደፍርሻለሁ ድቃላት ይዝሻለሁ ትላታለህ። አጠገብሽ እመጣለሁ ብሎታል። ግጥም አድርገሽ ገላግዩ ማለት ነው። በመገላገያው መገላገል አይቸግርም። ግጥም አርገሽ ገልግዩ ማለት ነው። ለአንድ ጊዜ ብቻ ሳይሆን ለመጨረሻ ጊዜ ለዘላለሙ ገላግሉ ማለት ነው። አንተ መጀመሪያ እስኪ ወንድ ተሆንክ፣ እሴት ላይ ሳይሆን ወንድነትን ማሳየት ያለብህ እስኪ መጀመሪያ በየቦታው ያንጠበጠባችሁት እንዲቃላችሁን ሰብስቡ፣ ብዙ ከማውራት በፊት ብዙ ከመቀባጠረህ በፊት አስደቀላችሁት እንዲቃላ የመጀመሪያ ድቃላችሁን እስኪ በየቦታ ንጠበጠባችሁን ፈልጉ። በየፍሻሪ እኮ ወርቀዋል የመላይ በየፍሻሪ ላይ የመላይ ሰናአ ላይ ጅዛ ላይ ያሉት ወደቁት ድቃሎች እናንተ እንጂ እኮ አይደሉም፣ ወይም የሱመያ አይደሉም፣ ወይም የሀዋ አይደሉም፣ ወይም የሰላም ድቃላ አይደሉም። እስኪ መጀመሪያ ሳይድ ያስት ቁሎኛል የሳይድ ልጅ ነው ብላ ያለችውን ሴትዮ እናንተ መጀመሪያ አውጧት። እናንተ ናችሁ እኮ የደበቃችኋት። ሰላም ላይ ሂዳችሁ ኩክ ትላላችሁ እ ሰላም ላይ ሂዳችሁ ኩክ ትላላችሁ። ሰላም ምን ታርጋችሁ? ሰላም ምን ያደረገችው ነገር አላት? እናንተ መጀመሪያ እስኪ የራሳችሁን እንዲቃላ ዲቃላ ከማስያዝ በፊት መጀመሪያ አንተ ሂድና ዲቃላ ሲያስቀምሰው እንትን በል። አንተ በፍቅር ልትጎዱ ትችላላችሁ። ሰውን በፍቅር ያ ሰው በፍቅር ሊጎዳላችሁ ያላችሁ ይችላል። እናንተ ፍቅር አስይዛችሁ ስለሆነ ሳይሆን ያ ሰው ፍቅር የዋህ ስለሆነ አማራ የዋህ ነው። የአማራ ልጅ የዋህ ነው። በዛ ልታገኙ ትችላላችሁ። በተቀረበ ምንም መርዝ፣ የመርዝ ብልቃጥ ማለት አብዲ ነው። አብዲ ከመጀመሪያ ይዘ እስከ መጨረሻ ድረስ የመርዝ ብልቃጥ ነው።

ሽንታን ያማራ ልጅ እኮ የታህት አለ በገሃድ ሰታት ብላ ቀና ላቀን እንደም ቀና ላቀን ለሊት ምትንሳል ቀና ላቀን ይው ጨለማ ለብሳት ፀሐይ እየሞቃት አገር እያያት እየተንጎባለለች ንግስት ሱመያ አዳማ ላይ ገብታ ሽንቷን በታፈዋላ ስለቀቃን የመጣችሁኩ አታውቅም እንዴ አንተ የሱ የሱመያን ሬሳ የምትገትተው ማን ስለሆንክ አንተ? ሬሳ ትገትታ ለእኛ ሬሳ ገታች፣ ተው እንጂ አሀ ውነክን ነው ልንገር እንደ ተፈለግከው፣ እውነትህን ነው። ወለጋ ላይ ብዙ ሰው አልቋላ፣ የአማራ ላይ ብዙ ሰው ስላለቀ እንደዛ መሰል አሁንም ሬሳ ገትታለሁ። ወንድን አህንታ መገተት የማን ልጅ ልትጣቀፍ? የማንን ሬሳ ገትተህ የማን ልጅ ልትጣቀፍ? ያምራሃል አይደል? የንግስት ሱመያ ልጆች ልትገትት ልትጣቀፍ? ንግስት ሱመያን ሬሳ ገትተህ የኛ ሬሳ ግን እኔ ትችላላችሁ። አንድ ሴት ደግሞ እንኳን አራት አምስት ወንድ ቀርቶ አይደለም ሁለቱ ወንድ አንተን አትልም። አንድ ብትገባ ግን አራት አባት ወንድ ታባልሀለች። አራ አባትክን ነው የምታበላህ። ላታንታ አታን ስማን ሀዋንም ይኸው እያየህ ነው። በጥፊ በካልቾ በጥፊ በካልቾ አልክና፣ ይኸው እሷም ልክልክህን እየነገረች ነው። ዝም ብላ ታይህ ይመስልሃል አይደል እንዴ? ዝም ብላ ታይህ ይመስልሃል ስታይህ? አ ዝም ብላ እጇን ትሰጥህ ይመስልሃል ስታይህ? የኛ ዴፋሪ ወሻላ ስላለህ ወሻላ ወሻላ፣ አንተ ገለግልሃል የተፈለክ ማለት ነው። አይ ደፍርሻለሁ አንተ ብሎ ዴፋሪ እስኪ መጀመሪያ እዚያ ያንጠባጠባችሁት እንዲቃላችሁን እስቲ መጀመሪያ ተማሪ የበቀ አውጡት አውጡት። መጀመሪያ ማለት ነው ንግስት ሱመያ ላይ ተንጠልጠላ ሳይሆን እናት የያዘችውን ወይም ደግሞ ሀገር ያወቀውን ፀሐይ የሞቀውን ሳይሆን የሞቀን ቤት የሞቀን ትዳር ከማፍረሳችሁ በፊት መጀመሪያ የተንዘላዘላችሁበትን አውጡት። አንድ ሰው እኮ የሚንዘላዘለው ባህራም ቦታ ሄደ የሚባለው ለአንድ ሰው ለትዳር ደርሶ እናት አባቱ ወይም እሱ ራሱን አልችል ብሎ እናት አባቱ ሳይዱር ሲችል ነው ሲቀር ነው። እናንተ ግን ራሳችሁን ችላችሁ ተቤተሰብ ሸክም ላይ ወርዳችሁ ራሳችሁን ችላችሁ ትዳር ይዛችሁ ቤት ይዛችሁ መውለር ጀምራችሁ ነው እየተንዘላዘላችሁ ያላችሁት። ጨው እንደ ጨው በየሄድክበት ትዘፈቃለህ። ቀማሽ ሁላ ማለት ነው እዛ ምሪት፣ እዛም ምንት፣ እዛም ጥልቅ፣ እዛም ጥልቅ ትላለህ። ለስሙ ዲን ያለህ መጠዋት ትመስላለህ የዲን ሰው ትመስላለህ። ሪዝህ ነገሩ ፍየልም እኮ ሲሞን አንጀርግጎ ነው ዛም ዘመን የሚዘለው ከነዛ ምንም አትሻልም። አሁን አንተ ሰይድማ እንደዚህ በግ በጉ ነው አለ በግ አስመሳይ፣ ቀጣፊ፣ አስመሳይ፣ ቀጣፊ፣ ውሸታም የሱና ሰው መስሎ ድብን አድርጎ ባላስም ይምል ዲብን አድርጎ በአላህ ስም ይምላል። ዲብን አድርጎ አስመሳይ ስሙን አ ዲን ያለው ይመስላል ሲታይ፣ አለባበሱ ሁኔታው፣ ዲን ያለው ሰው እንጂ ዲን የለለው ሰው አይመስልም። እየሄደ ግን የሚዘፈቀው በየቦታው ዲቃላውን የሚያንጠባጥበው ማነው? ሰይር ነው። አብዲና ሰይር ናቸው በየቦታው እየሄዱ የሚያንጠባጥቡ ዲቃላቸውን ዲቃላቸውን ማንጠብጠብ ነው። ዲቃላ አለን ብሎ እኮ አይሉም። ግራሽ አባቷን ያጠፏታላችን ሲያችን ሴትዮ ገለዋትም ይሁን ገለዋትም ይሁን አግተዋትም ይሁን ደብቀዋትም ይሁን እኛ የምናውቀው ታሪክ የለንም። ሰላም እንግዲህ የሰላምን ፓስፖርት እዚህ መንጥቆ ብዙ ሌላ ነገር አወራ ብዙ ይቀባጠራል። የሰላምን ፓስፖርት ሳይድ እንጂ የወሰደው ሰላም ያችን ሊደብቃት አይደለም። መጀመሪያ የሰላምን ፓስፖርት የወሰደው ሙሞሪ አንጭ ብሎ ነበር። አንተ እኮ ሲጀመር ሲወጠን የሄድከው ለሌላ አላማ ነበር። አላማህን ትተፍ ለካ የሄድከው ሰላምን ፍለጋ ሙሞሪ ፍለጋ ነው ልጆችን ፍለጋ ሳይሆን፣ እዛ ተደረስክ በኋላ ደግሞ እኛ ስንፈርድብህ፣ ህዝብ ሲያቅብህ፣ ህዝብ ሲፈርድብህ፣ ጥፋት ሲኖርብህ ደግሞ መልሰህ አዙር ብለህ ደግሞ ነገሯን ጥምዝዝ አደረግካት። ነገሯን ጥምዝዝ አስመሳይ። ማንን ነው የምትሸውደው? ዝቦታ ላይ ተመልካችን ነው የምትሸውደው? ወይሱ መያል ነው ወይስ ማን ነው እየሸወርክ ያለው ሰው የተለየው ምን ነው እስከ ዛሬ ድረስ እዛችን መላሳም ጋር በራኪና አጋ ብዙ ስታወራ ነበረ። ዲራማ አልስማም ማለት እንዴ ነው ዲራማው? ተመቸህ መጀመሪያ ደቃልህን ተደበቀበት አውጣ። ከዛም በኋላ ለሁሉም ነገር ትደርሳለህ ማለት ነው። ሲቀጥል ደሞ ራስህን በራስ ነገርህን ጨርስ እንጂ አብዲ ተብታባ፣ አብዲ አብዲ ተብየውን የምትደውልበት ነገር የለም እዚህ ውስጥ ዘመድ ብሮ ወይም ደግሞ ዘመድ ተሆነ ግጥም አድርጎ የፊት ጥኛ አስሮ ቁርአን ቤት ሸ ቤት ይውሰዲህ ይውሰዲህ ና ቅርአቱ ቁርአን ያስቀራብ ማለት